ሰላም ጠና ክቡራት ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያም እርሶችን እንሆ፣ የኢትዮጵያ ሰንደቅ ዓላማ ሊቀየር ይችላል ተባለ። የኢንሳይደር ጋዜጠኛው ተመረጠ። የጄኔራሉ ቁልፍ ሰውና አደገኛው ሰላይ በቁጥጥር ስር ዋለ፣ ወይም በፋኖች ወደቀ። የኢትዮጵያ ክስ ውድቅ ተደረገ። ሚኒስትሩም ከስልጣናቸው ተባረሩ ባቀረቡት የውሸት የትምህርት ማስረጃ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። የጄኔራሉ ቁልፍ ሰውና የመከላከያ ዋና ደህንነት ነው በፋኖች የወደቀውም የሀምሳ አለቃ ገብረ አብዚ የምስራቅ ቀዝ እስታፍ አባል የጄኔራል መሐመድ ተሰማ የእጀባ ሹፌር ስም በባህር ዳር ብርጌድ በበላይ ዘለቀ ሻለቃ በቁጥጥር ስር የዋለ ሲሆን ይህ ሰው ከዚህ በፊት የሰራቸው ስራዎቹ በጥቅምት 11 2017 ዓ ም ከአርብ ገበያ ፋኖ ወዳለበት ዘንዘለ መከላከያን የ74ኛ ክፍለ ጦር በመምራት ይዞ የመጣ ሁለተኛ የአዲት እገታ ቀበሌ ላይ የሻለቃ አንሙት የያዛቸውን ብርጌድ መረጃ ሰብስቦ የሄደ መሆኑን ከራሷ አንደበት መረጋገጥ መቻሉ ነው የተገለጸው ከዚህም በኋላ ማንኛውም ወዝ ልውጥ አዲስ ሰው ከከተማ ሆነ ከከተማ ውጭ የሚንቀሳቀሱ ግለሰቦች በጥንቃቄ በመመልከት መምርመር አለባቸው። ከተቋሙ ተልኮ ተሰጥቷቸው ፋኖ በሚንቀሳቀስባቸው ቦታዎች ላይ ለመረጃነት አዳዲስ ሻይ ቡና ቤቶችና ቁርስ ቤቶች በመክፈት የተለያዩ ጌጣጌጦችና ልብስ ነጋዴ እንዲሁም በልመና ስራ የተሰማሩ በመምሰል ለስለላ ስምሬት የተላኩ እንዳሉ ጥቆማዎች ተሰጥቶናል ብሏል ፋኖ እናም ጥንቃቄ እንዲደረግ ብለዋል። በተለይም እንደነዚህ አይነት ሰዎች ላይ እርምጃ ለመውሰድ ያመች ዘንድ ህዝቡ የሚያገኛቸው መረጃዎች በአስቸኳይ ለፋኖ እንዲሰጥም ተብለዋል። ይህ አደገኛ ሰላይ እንዲህ ሲል ተናግሯል። በፋኖች ከወደቀ በኋላ መጀመሪያ ባህር ዳር አምስት ቀን ቆየ። ከዛ ዘንዘለ ማኬላለ ወታደር እንደዚህ የሚያልፍበት ማለት ነው። ከዛ በኋላ ወደዚህ መጣው እዛ አምስት ቀን ነው ምናምን ቆየውና ዛሬ እዚህ ጋር መጣው ዘንዘልማ። ይሄ ከዘንዘልማ ወደዚህ ያለው አሁን እየተያዙት ማለት ነው። ምን ታደርገኝ አርኩ ተናገር፣ ኮን አልኩ አንተ ድምፅ መረጃውን ልትመርጅ ቀጥል። ከዛ በኋላስ ከዛ ቀጥል። ልክ መረጃ እንዳለ ለማንም ደውል፣ ለማን ደው ስልኩም ለ አሁን እሱ እንደ እንደ ግዳጅ አንተ ለምሳሌ መርጀንት እንዳልክ፣ ምን የምትባል ብርጌድ ወይም የምትባል ሻለቃ ወይም ደግሞ ምን ክፍለ ጦር ነው የምትመጣ ወደዚህ እኛን ለማፈን ወይም እኛን ለማጥቃት። አይ እሱ እኛ እናንተን ለማጥቃት የምትመጣው ማለት የምትመጣው አለ ሲባል ነው እንጂ ዝም ብሎ አይደለም። አለ አልተባልም። አለ ያለ ሰው የለም እዚህ አሁን እንዳለ እና ነገ ነው የሚመጡ ብላ ይመስሉ መቼ፣ ቅድም ነገ ነው የሚመጡ ነገ ወደዚህ ቀጠና ይመጣሉ። አዎ ሁለት ናቸው ሰዎቹ ናቸው እኮ መረጃ ናቸው መረጃ ሁለት መረጃዎች። ማና ማና ይባሉ? ምን አይነት ልጆች ናቸው? ምን ምን ከለር ናቸው? ወይም ፎቶ አለ እና ምን ምን ናቸው? ተናገር። ቀይ ነው? ቆጠቁር ነው? አጅር ነው? ረጅም ነው? ተናገር። ቀይ ነው አንዱ ኦሮሞ ነው። ከድር ከድር፣ ኦሮሞ ያኛውስ አሁን ዛሬ አንተ ፊት አንተ ወደ ፊት መጣ። አንተ ካልተያዝ ትደውላችኋለህ ለነከድር ነው፣ ለነከድር ነገር ግን መረጃ አንተው ፋን ነው በይዝህ መረጃ በሆን ምንድን ነው? ለነከድር የምትነግራቸው ለመረጃዎች ነው ወይስ ለኃላፊውን የምታስተላልፍ? አይ እሱ የተሰጠን አላማ ወታደር ነው ወታደር መያዝ ነው ዋናው። ወታደር ማለት አርበኛ ማለት ነው፣ ፋና ነው ማለት መከላከያ ወታደር ማለት ነው። እና ከዛ በዛ ደግሞ የናንተን ማለት ነው፣ ያ ነው አላማችን፣ ተሰጠን እና ሁለቱም ደግሞ አሉ። ማን ማን የሚባል ነው የምታውቀው? የተያዘ ፋና ያለ ማለት አራት መቶ ሰዎች የመጡ ነው ያው ተባለ እንጂ እኔ ያው አላየሁም ግን ተዘገበ ከዛ እኛም ሄደን ነበር ድብረታው አራት መቶ አላየሁም እኔ ስንት ሰውን አየ እኔ አየሁት ሌላ ካምፕ አላቸው ተባለ እነሱ ካምፕ አለን እነሱ እነሱ አይደለም ያየ ነው እኛ እናጸዳለን ነው ያየ ሶስት ነው ነው ሶስት ማን ማን ነው እና ቆራጡ የሆነ ደሞ አለ አንተ እሺ ቀጥል እነሱ ነው ከዛው አሁን ደሞ ሰሞኑን በ19 ስለወጣው እኔ ጸዳሉን ግዳጅ ግዳይ ተሰጥቷል። ጸዳሉ የት ነው ያለው? ጸዳሉ ደብረታወር ነው። መቼ ነው የሄደ እሱ እንደ እንደፈለገ ነው እሱ። ማለት ሄሊኮፕተር ይታዝለታል እንደፈለገ ስለሆነ እኛ ብዙ ምን እሱ ግን ደብረታወር ነው ያለው። ምን ፍልጣለ እሱ ሀላፊነቱ የ የምን የደብረታወር የጸጥታ ምናምን ነው እንደዚህ። ማለት የጸጥታ ዘርፍ አለ አይደለ? እንደዛ ነው እሱ ጸጥታ ዋና ሳይሆን አሁን ጸጥታና እንደ መረጃ የሚያስባላል። ፋኖ አሁን ጠንክሮ ወደፊት እየገሰገሰ ባለበት ወቅት በተጓዳኝም ሰላዎችን ወይም መረጃ የሚሰበስቡትን ጭምር እየመነጠረ እያወጣ እያያዛቸው ነው የሚገኙት። በተደጋጋሚ ጊዜያት መንግስት ይሄን ያህል ሰው ማርክ ያለው እንዲህ አድርግ ያለው ቢልም ራሱ የሚልካቸው የደህንነት ሰዎች ጭምር ሳይቀሩ የተያዙትን ሰዎች ባይናቸው አያዋቸውም። ይህ ለብልጽግና ካድሬዎችና እንደዚሁም ደግሞ የእሱን ጉዳይ ለሚዘግቡት ነው በአየር ላይ ይህንን ያህል ፋኖ ያዝን የሚሉት እንጂ የውስጥ መረጃዎች እንኳን አለማወቃቸው ነው የተጋለጠው። በአማራ ክልል ሰሜን ወሎ ዞን መርሳ ከተማ መስከረም 27 2018 ዓም ከቀኑ 10 እስከ ምሽቱ 12:45 ባለው ውስጥ በባንኮች መዘረፋቸውን መዘገባችን አይዘነጋም። ከዚህ ቀደም አሁን ከእያንዳንዱ ባንኮች የተወሰነውን የብር መጠንና ምንጮቻቸው የደረሱን ስንሆነ እንደሚከተለው አቀርበዋለሁ። አንደኛ ከዳሽንና ከቡና ባንክ 11 ሚሊዮን ብር ከንብ ባንክ አንድ ነጥብ ስድስት ሚሊዮን ብር ከቡና ባንክ ዘጠኝ መቶ ሺ ብር ከአማራ ባንክ ስምንት መቶ ሺ ብር ከአጂ ባንክ አንድ ሚሊዮን ብር በላይ ከዘምዘም ባንክ ከአንድ ሚሊዮን ብር በላይ ሲሆን ከአባይ ባንክ ገንዘብ ባገኙም ንብረት ሰብረዋል። ፀደይ ባንክ እና ከኦሮሚያ ህብረት ስራ ባንክ አልተዘረፉም ሲል ምንጮቹ ገልጠዋል። በብልጽግና ካምፕ አካባቢ ከፍተኛ ውጥረት መንገሱ ተገለጸ። በተከታታይ በደረሰበት ምት ሰራዊቱ በሰልፍ እጅ እየሰጠ እንደሚገኝም ነው የተገለጸው። በተለይ መከላከያ እየለቀቃቸው መሄዱን ያረጋገጡ ሚሊሻዎች የተሸረበባቸውን ስራ ስለገባቸው ወደ የቤታቸው እየተመለሱ እንደሚገኝም ነው የታወቀው። በዛሬው ዕለት ብቻ እጅግ ቁጥሩ ከፍተኛ የሆነ የሚሊሻ አባላቶች ዮሐንስ አለማየሁ ብርጌድ መቀላቀላቸውም ተገልጧል። ይህ ለፋኖ ትልቅ ድል ነው ያሉት የመረጃ ምንጮቻችን። ቤተሰቦቻችን ጥቁር ለብሰው ከማየት ሀዘን ገላግለውናል ብለዋል። ልጆቻቸው ያለአባት እንዳይቀሩ ስለተባበሩን ይህ ለእኛ ትልቅ ነገር ነው ሲሉ ነው የገለጹት። በሌላም አካባቢ ያሉ ሚሊሻዎች እጅ እንዲሰጡ ሁሉም የበኩሉን ስራ ይስራም ተብሏል። ብልጽግና አሁን ጭንቅ ውስጥ መግባቱ እየተገለጸ ሲሆን በተለይም የመከላከያሉ በየጊዜው እየተፈረከረ መምጣቱና ከዚህ ቀደም ፋኖን እርስ በርሱ ለማጨራረስ የተደረገው ሙከራ በራሱ በአማራ ሚኒሻና ልዩ ኃይል ጭምር እየተፈጸመ የነበረው አሁን በተለይም የአማራ ልዩ ኃይልና ሚኒሻ ከዚህ በኋላ መከላከያ ከፊት እያስቀደመ ከወንድሞቻችን ጋር የሚያስጨርሰን ምንም ምክንያት ሊኖር አይገባም በማለት አብዛኞቹ ፋኖን መቀላቀላቸው ድንጋጤ ውስጥ እንደከተተውም ተገልጸዋል። ዘመቻ አርበኛ አደም አሌ አባናደው አሁንም ትግሉን አጠናክሮ ወደፊት እየቀጠለ መሆኑ አይታወቀም። ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ካረርቲ ወደ ሀብሩ ሊጎ በማዕከል የተንቀሳቀሰውን ሰራዊት ሀብሩ ሊጎ ዊልጎባ ላይ ሙትና ቁስለኛ በማድረግ ድል መጎናጸፉም ተገልጿዋል። የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር ባለሽርጡ ክፍለ ጦር ሰሜን ወሎ ዞን ሀብሩ ወረዳ ከሀሮ ከተማ ተነስቶ ነው በአራርሲ ከተማ አቆራርጦ ወደ ጊራና ወደ ገንፎ ጨፌ ወታደራዊ ስትራቴጂ ቦታዎችን ሊቆጣጠር የመጣውን ሰራዊት እና ምንሻ ሽርጡ ለባሽ ኮማንዶ ሀብቴ ሊጎና ዊላ ጎባ ሰንሰለታማ ተራራ ላይ ሙትና ቁስለኛ በማድረግ ነው ገሚሱን የስርዓቱ ወታደር በሚተኩስበት ድሽቃ ሞርተር በመደናበር የሚሄድበት አቅጣጫ ሳውቅ መበታተኑ ተገልጿል። አሁንም ውጊያው እንደቀጠለ ባለው አውደ ውጊያዎች ሽርጥ ለባሹ ኮማንዶ ስርዓቱን በዘመቻ አርበኛ ወይም አባዳ ነው ያጣቸውን ወታደራዊ ጠቀሜታ ያላቸውን ቀጠናዎች በድጋሚ ለመቆጣጠር በማሰብ ያሰማራው የገዳይ ቡድን ስብስብ ገሚሱን በመደምሰስና በማቁሰል ታላቅ ድል መጎናጸፋቸውን ፋኖች ገልጠዋል። ንጹሐን ላይ ያነጣጠረ የድሮን ጥቃት ተፈጸመ ሲል ፋኖ ገለጸ። በሰሜን ወሎ ዞን ጋሸና ከተማ አስተዳደር 14 ኪሎ ሜትር ርቀት ላይ ጣጃ በሚባል ቦታ ላይ ነው በተተኮሰ የድሮን ጥቃት አንድ ንጹህ ሲገደል የሃይማኖት አባት ካህንን ጨምሮ ስድስት ንጹሐን ላይ ከባድና ቀላል ቁላት እንደደረሰ ምንጮቹ ገልጸውልናል አገዛዙ ከሰሞኑ በዘመቻ አርበኛ አደም አሊ አባናዶ የደረሰበትን በትር መቋቋም ሲያቅተው ነው ተከታታይ የድሮን ጥቃት በዘፈቀደ እየተኮሰ እንደሆነ እስካሁን የሚወጡት መረጃዎች የሚጠቁሙት አሁን ባለው የምስራቅ አማራ ቀጠናዎች ተከታታይ ድሮን አሳሳ ጥቃት ለመፈጸም ዝግጅት እያደረገ እንደሆነ ከውስጥ አርበኞች ያገኘነው መረጃ ያመላክታል ዳግማዊ ቴድሮስ አምስተኛ ኮር በሁለት የውጊያ ቀጠናዎች የጠላትን ኃይል ሙትና ቁስለኛ አደረገ የጠላት ኃይል ከባህር ዳር ወደ ጎንደር በመጓዝ ላይ እያለ ነው። አረሮ ጋርኖ የተባለ ቦታ አማራ ፋኖ በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ጥቁር አንበሳ ክፍለ ጦር፣ ፋና ውቤ ክፍለ ጦር አሃዶች በጥምረት ቦታ ይዘው በሰነዘሩት ማጥቃት ነው ድል መቀዳጀታቸው የታወቀው። ከፍተኛ ወታደራዊ ጠቀሜታ ያላቸው ቦታዎችን ቀድሞ በመቆጣጠር የጠላት ኃይል ሙትና ቁስለኛ ሲሆኑ አንድ ወታደራዊ ኦራሪም ከጥቅም ውጭ መሆኑ ታውቋል። ትግሉ ጠንክሮ ከቀጠለባቸው የአማራ ክልሎች አሁንም በጭንቀት ላይ የሚገኘው የመንግስት ኃይል በተለይም አንዳንዶቹ የብልጽግና አካላቶች ለምንድን ነው እስካሁን አዲስ አበባን እያልተቆጣጠራችሁት የሚል እየተለያየ የማጭበርበር ዜናዎቻቸውን አሁን እኛ ትኩረታችን እሱ አይደለም ሲሉ ፋኖቹ ገልጸዋል። በተለይም አርበኛ አስረስ ማሬ የአማራ ፋኖ ሴንትራል ኮማንዶ አባልና የቴዎድሮስ እዝ ፖለቲካ ዘርፍ ኃላፊ እኛ አራት ኪሎ ወይም አዲስ አበባ መግባት አይደለም ዋና ዓላማችን ዓላማችን የጠላትን ኃይል በመደምሰስ እርምጃ መውሰድ፣ በመጨረሻም የምንደርስበት ግብ ላይ መድረስ ነው። ስለዚህ ብዙዎቹን ለማታለል አራት ኪሎ የሚገቡበት ጊዜ አሁን ምነው ነው ዘገየ እያሉ ለሚገልጹት እኛ ግባችንና ዓላማችን አራት ኪቶን ለመያዝ አይደለም ሲል እንዴ ተናግረዋል። በነገራችን ላይ የኢትዮጵያ ህልውና የተከበረው አርበኞቹ ጣሊያንን ያሸነፉት እኮ እነ ራስ አበበ አረጋይ በሸዋ ተራሮች እነ በላይ ዘለቀ በሌላው የጎጃም አካባቢ ራስ አሞራው ውብነህ በወልቃይትና በጎንደር ጄኔራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው አዲስ አበባ ላይ እኮ አይደለም ውጊያ የሚደረገው የሆነች ችቦ ልትለኩስ ወይ ለድግስ አይደለም የምትሄደው የአራት ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው። የምታሸንፈው ዘበኛውን ሰራዊቱን በመምታት ነው። እንደዛ ሊያሸማቅቁ በሚሞክሩ ሰዎች እንዳትሸወኑ። የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሽሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው። ተውት ያን በር። ሩቅ አንሄድም። ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው። ሩቅ እኮ ነው ወጣል ከደሴ እስከዛ ኪሎ ሜትሩን ኤግዛክትሊ አላውቀውም ግን ሩቅ ነው። ብልቱን ለይታ የመታው ቀን የአራት ኪሎ የአረመን የቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤምሬት ይሄዳል ወይ የሆነ አፍሪካ ገር ይሄዳል። ይሄ ታሪክ ነው። መንግስቱ ኃይለማርያም የተሰደደው እኮ ተተኩሶበት ጥይት ስቶታል አይደል? ማለት ጥላቴ የሚለው አካል ወሳኝ ወሳኝ ወሳኝ ኮሪደር ውስጥ የተቆጣጠሩት ሄደው ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን አራት ኪሎ ምናምን እያል አዲስ አበባ ምን ሄድ ይመስላችሁ? እንደዛ አይደለም። ትግሎ የራሱ ጥበብና መንገድ አለው። ያለው አርበኛ አስረስማሬ አሁንም እኛ መስራት የሚገባንን በጥበብና በብላት እየሰራ ነው ሲል ገልጧል። በሌላም በኩል እንዲህ ሲል አሳውቋል። አብይ አህመድ ስለ አሰብ የሚያወራው ለኢትዮጵያ ክብር ለኢትዮጵያ ፍራይድ ኢትዮጵያ የባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም። ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር አባሯታለሁ። ያንን ቂም በአብይ አህመድ በኩል ልታወራር ነው። ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው። በእርግጥ የአብይ ክንድ አይደለም የሚለከው የደሃ ልጅ ክንድ ነው። እዛ የሚለከው የደሃ ልጅ ነው የሚረክፈው፣ አብይ አህመድ ጉዳዩ አይደለም። የአረብ ኤሚሬትን ወይም የአብይን አላማ ለማሳካት ሲባል የኢትዮጵያ ልጆች የሚያልቁበት ምንም ምክንያት የለም። እኛ አሁን ዓላማችን የአሰብ ጉዳይ አይደለም ሲልም ገልጠዋል። ባንዲራው ሊቀየር ይችላል ተባለ የኢትዮጵያን ሰንደቅ ዓላማ በቅርቡ እንደሚቀየር እየተነገረ ነው የሚገኘው የትራንስፖርትና ሎጂስቲክስ ሚኒስትር የመኪና ታርጋን ስለመቀየር በሰጠው መግለጫ ላይ ታርጋው ላይ የኢትዮጵያ ባንዲራ መቀመጥ አለበት የሚል ጥያቄም ተነስቶ ነበር ብለዋል ሚኒስትሩ በሰጡትን ምላሽ በቅርቡ የኢትዮጵያ ሰንደቅ ዓላማ ወይም ባንዲራ ሊቀየር ስለሚችል ማድረግ አንችልም የሚል ምላሽ ነው የሰጡበት እንዲህ ሲሉ ሀገራችን ብሔራዊ ምክክር ላይ ነው ያለችው አንዱ የብሔራዊ ምክክር አጀንዳ ሰንደቅ ዓላማ ነው። አይደለም ሰንደቅ ዓላማ ምልክት አርማዎቹ ላይ ነው። አሁን ይሄ ሰሌዳ ለረጅም ዓመት እንዲያገለግል ነው የምንፈልገው እና በኋላ ወደ ቀልባችን የምንመጣ በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየርስ እንግዲህ ኢትዮጵያ ሕዝብ ነው በምክክር የሚወስኑ እና እናውቅም እና ዛሬ ላይ ሆነ ስለዚህ ጊዜያዊ ሰሌዳ እንዳይሆንብን እንደ ቀላሉ ዛሬ ሁለት ሚሊዮን አስመርተን ቀይረን በነጋታው ምክክሩ ሌላ ውጤት ቢመጣ ብለን እሱ እሱን ትተነዋል። የኢትዮጵያ ኢንሳይደር ዋና አዘጋጅ ከዓለም ፕሬስ ነፃነት ጀግና ሽልማት ተሸላሚ አንዱ ሆኖ ተመረጠ። ከኢትዮጵያ ኢንሳይደር መስራች አንዱ የሆነው ተስፋለም ወልደየስ ዓለም አቀፍ የፕሬስ ኢንስቲትዩት አይፒ እና ዓለም አቀፍ ሚዲያ ስፖርት አይኤምኤስ የተባሉ ሁለት ተቋማቶች በትብብር ለሚሰጡት የዓለም አቀፍ ፕሬስ ነፃነት ጀግና ሽልማት ተመርጠ። የዚህን ዓመት ሽልማት እንዲቀበሉ የተመረጡት ተስፋ ዓለምን ጨምሮ ሰባት ጋዜጠኞችና አርትአይ ናቸው። ዓለም አቀፉ ሽልማት ለሚዲያ ነፃነት ወይም ያልተገባ የዜናና የመረጃ ፍሰት በተለይም ግለሰባዊ ደህንነት ከፍተኛ ስጋት ውስጥ ሆኖ ጉልህ አስተዋጽኦ ላበረከቱ ጋዜጠኞች የሚሰጥም ነው ተብሏል። ተስፋ ዓለም ለሽልማቱ የተመረጠው ለገለተኛ ጋዜጠኝነት ባለው የማይናወጥ ቁርጠኝነት እንደሆነም ሸላሚዎቹ ባወጡት መግለጫ አሳውቀዋል። ተስፋለምም ለዚህ ሽልማት በመመረጤ ታላቅ ክብር ይሰማኛል በማለት ደስታውንም ገልጿል። ይህ ክብር ለእኔ ብቻ ሳይሆን በኢትዮጵያና በስደት ላይ የሚገኙ ብርቱ ጋዜጠኞች ጭምር ነው ያለው ተስፋለም፣ ሽልማቱ በየዕለቱ በዘፈቀደ በቁጥጥር ስር ለሚውሉ ለሚታሰሩ፣ ማስፈራራት ወከባ ብቻ ለሚገጥማቸው፣ ለሚከሰሱና ጥቃት ለሚፈጸምባቸው የኢትዮጵያ ጋዜጠኞች ድፍረትና ለሙያቸው ያላቸው ታማኝነት ምስክር እንደሚሆንም ገልጸዋል። በትግራይ ክልል እድሜያቸው ከአስራ አምስት ዓመት በላይ የሆኑ ወጣቶች ከክልሉ እንዳይወጡ እግድ ተጣለባቸው። ከክልሉ ወጥተው ወደ መሃል አገር እንዳይጓዙ ነው በጊዜያዊ አስተዳደሩ የጉዞ ግዳ የተጣለባቸው። ምክንያቱ ተደርጎም የተነገረ ወታደራዊ ምልመላ እየተካሄደና እናንተ የትም መሄድ የለባችሁም ትሳተፋላችሁ በሚል እንደሆነ ነው የተገለጸው። በአሁኑ ሰዓት የትግራይ ህዝብ ጦርነት በቃን ደከመን ቢልም ግን አዳማጭ አለማግኘቱ ነው የተገለጸው። አሁን ወደ ውጭ ዜናዎች እናመራለን። ሚኒስትሩ ሀሰተኛ ትምህርት ማስረጃ በማቅረባቸው ከስራቸው ተባረሩ። ውችን ናጂ የናይጄሪያ የሳይንስና ቴክኖሎጂ ኢኖቬሽን ሚኒስትር ሆነው ከ223 የተሾሙ ሹመኛ ነበሩ። ይሁን እንጂ ፕሪሚየም በተባለ ጋዜጣ ሁለት ዓመት ፈጀ በተባለው ምርመራ ሀሰተኛ የትምህርት ማስረጃ እንዳቀረቡ በጋዜጣው ከተዘገበ በኋላ ነው ከኃላፊነታቸው የለቀቁት ሚኒስትሩ በ223 ሹመት ሲሰጣቸው ሀሰተኛ የትምህርት ማስረጃቸውን ማስገባታቸው ሲነገር እሳቸው ግን በማይክሮባዮሎጂ የመጀመሪያ ዲግሪ አለኝ በማለት የምርመራ ዘገባውን አጣጥለውት ነበር የኢትዮጵያን ክስ ወታደራዊ ጠብጫሪነት ነው ሲል ኤርትራ አጣጣለችው። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛት ለማስመለስ ያለም ያሉትን ከፍተኛ ፕሮፓጋንዳ ዘመቻ ወታደራዊ ጠብጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላከው ደብዳቤ አስመራ ጽንፈኛ ካለው የህዋት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጁ ነው ሲል ከሶ እንደነበረ የሚዘነጋ አይደለም። የሰላም ሽልማት ተሸላሚ ይፋ ተደረጉ። በ2025 የኖቤል የሰላም ሽልማት ተሸላሚ ማሪያ ኮሪያን ማቻዶ ሆነዋል ማቻዶ በቬንዙዌላ ለዲሞክራሲና ለሰብዓዊ መብት መከበር ባደረገችው ያላሰለሰ ትግል የኖቤል የሰላም ሽልማት አሸናፊ መሆኗ ነው የተረጋገጠው። በዛሬው ዕለት ዶናልድ ትራምፕ በኢትዮጵያና በግብፅ፣ በሕንድ፣ በፓኪስታን እንዲሁም በሌሎች ሀገራት ሊቀሰቀስ የነበረን ጦርነት አስቀርቻለሁ በማለት የኖቤል የሰላም ሽልማቱ ይገባኛል ሲል በተደጋጋሚ መጠየቃቸው የሚዘነጋ አይደለም። ይሁን እንጂ የኖቤል ሽልማቱ በዛሬው ዕለትም ለማቾዳ ተሰጥቷቸዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎችን እነዚህን ይመስሉ ነበር። የዘውዱ ሾው ሚዲያን ሼር፣ ላይክና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከዲዩ በማክበር እንጋብዛለን። ዜናዎቻችንን ጨረስ። ከዜናዎቹ ጋር እስካሁን አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ በቀጣይ ዝግጅቶች እስከምንገናኝ ሰላም ጤና ይስጥልኝ።